ሰላም ለእናንተ ይሁን። እንዴት ከረማችሁ? የተከበራችሁ ተመልካቾቻችን ከፋና ቀለማት ጋር ስላላችሁ በጣም እናመሰግናችኋለን። እንደምንላችሁ በፋና ቀለማት ህይወት አለ። ከህይወታችን ደግሞ ዛሬ እናነሳለን በብዙዎች ቤት በብዙዎች ልብ የሚገባ ቁም ነገር ላይ አብረናችሁ ስለምንቆይ እንዴት ደስ ይለናል መሰላችሁ። በያላችሁበት መልካም የረፍት ቀን እንዲሆንላችሁ እንመኛለን። ወደ ጨዋታችን ወስዳችኋለሁ። የዛሬ እንግዳዬ ትዕግስት ኃይሉ ትባላለች። ቲጂ እንላታለን። ብዙዎቻችሁ የምታውቋት ይመስለኛል። እንግዲህ በምሉ ፋውንዴሽን መስራችና ስራ አስኪያጅ ናት። በጣም ብዙዎች ለሚሰጉበት፣ ለተጨነቁበት፣ መፍትሄ ላጡበት የልጆቻችን ጉዳይ ትዕግስቴ በኩሏን እያደረገች ነው። ዛሬ የተገናኘንበት ቁም ነገር በዚህና ተያያዥ ዙሪያ እያተኩራል። እንቀጥላለን ትጂ እግዚአብሔር ይመስገን። ቲጂ ጥሩ ነው አይደል? ለወዳጅነታችን በጣም ፍሽ አለ ከርመሻል። እግዚአብሔር ይመስገን። ትናቱ በጣም ደና። ቤተሰብ ሰላም፣ ሁሉ ነገር ሰላም። ናቲ ደና ነው። ናታን ይ በጣም ደና ነው። ጎረም ሳሆናል። አዎ ናታን የትዕግስት ኃይሉ የመጀመሪያ ልጇ ነው። 16 አመቱ ነው። አሁን ከኦቲዝም ጋር ባለ በተገናኘ ጉዳይ ላይ ነው በጣም በስፋት እንድትሰራ ምክንያት የሆናት በናቲ ላይ ያሉት ነገሮች ለብዙዎች እንድትተርፊ እንዳደረገች በብዙ ቦታ ስትናገሪ እንሰማለን። ዛሬ ቆይታችንን ለየት የሚያደርገው ነገር ስለ ተስፋ ነው የምናወራው። በተለይ ደግሞ ወላጆች ጥቂት ስለ ነገሩ በማወቅ እና ጥቂት ጥረት በማድረግ በዚህ ጉዳይ ውስጥ ያሉ ልጆቻቸውን መያዝ ስለሚችሉባቸው፣ ማትረፍ ስለሚችሉባቸው በጣም መልካም የሆኑ ተስፋዎች እያነሳን እናወራለን። ስለ ተስፋ ማውራት በጣም ቆንጆ ነገር ይመስለኛል። ለዛም ነው ስንገናኝ ደስ ያለኝ እውነት ነው። ሁልጊዜ ከትምህርት ከመስጠት ጋር እንደዚህ የምናሳልፋችሁ ጊዜያቶች በጣም አስፈላጊ ቢሆኑ ተስፋን ማንሳት ያስፈልጋል። የኦቲዝም ችግርና ተስፋን እናንሳ። ደስ ይለኛል ደስ ይለኛል። ስለጋብዛችሁኝ በመጀመሪያ ማመስገን በጣም ፈልጋለሁ። እንግዲህ መንገዱ ረጅም ቢሆንም አደል በሂደት ውስጥ ግን ብዙ ነገሮችን እያየን እንመጣለን። መጀመሪያ እንደ ወላጅ ከባድ ነው፣ አዲስ ነገር ነው አደል ልዩ ፍላጎት ያለው ልጅ ሲሰጠን ስለማናቀውም እንዴት ማሳደግ እንዳለብንም ስለሚከብድ መንገዶቹ በጣም ውስብስብ ይሆኑብናል። ወይ ደግሞ ያለፈ ሰው ላናገኝ እንችላለን፣ በዚህ ውስጥ ያለውን የህይወት ተሞክሮ የሚነግረን። ስለዚህ ብዙውን ነገር በስህተት አደል፣ አንዳንዱን ነገር ደግሞ ሳናቀው በመልካም ልጆቻችን እያገዝን እንመጣለን። ስለዚህ አብረን ነው ከልጆቻችን ጋር የምንማረው። በተለይ ልዩ ፍላጎት ያለው ልጅ የሚያሳድግ ቤተሰብ በሂደት ውስጥ ብዙ ነገር በህይወት ብዙ ነገር ይማራል እና ቅድም እንዳልኩት የመጀመሪያው ህይወት ከባድ ስለሚሆን የልጆቹን አቅም ለማየት በጣም የጎበዙበት ነገር ላይ ለመበርታት እንዳ ይከብደናል። ለምን የመጀመሪያው ስቴጅ በጣም ከባድ ስለሆነ መቀበሉ ከባድ ነው። ለዛ ላይ ትክክል። በጀመሪያ ቤተሰብ ከተቀበለ በኋላ ወይ ደግሞ የትዳር ጓደኛ ላይ ይቀበል ይችላል። እንትናችን የአረዳዳችን እንትን ሊለያይ ይችላል። ወንዶች የሚገልጹበት፣ እኛ ሴቶች ምንገልጽበት መንገድ ይለያያል። አልፎ ተርፎ ደግሞ ወላጅ ተቀበለ ደግሞ ስንል በአካባቢ ደግሞ ያሉ ቤተዘመድ፣ የአካባቢ ሰው ደግሞ እንደገና ለማስረዳት ጉዳዩን ይከብዳል። በተለይ ደግሞ ከልዩ ፍላጎት ውስጥ ወደ ኦቲዝም ስንመጣ ልጆቹን መልካቸውን ገጽታቸውን አይቶ ክላለባቸው ብሎ የሚገምት ስለሌለ ብዙ ጊዜ ወደ መፈረጅ ውስጥ የቤተሰብ የአስተዳደግ ጉድለት ልጆቹ ብዙ ትኩረት ስላልተሰጣቸው ወይ ደግሞ በጣም ትኩረት ስለተሰጣቸው ተደርጎ ስለሚወሰድ ከማገዝ ይልቅ የልጆቹን አቅም ከማውጣት ይልቅ እዚህ አይነት እንቆቅልሽ ውስጥ ገብተን ልጆቹን የምናግዝበት ጊዜ በጣም ይሄዳል። የራሴ የህይወት ተሞክሮ ይሄ ነው። መጀመሪያ የነበረው ሂደት ከልጅ በጣም ይለያል። ረጅም ዓመት እንግዲህ አየር መንገድ ነበር ስራ የነበረው ከዛ በፊት አስተማሪ ነበርኩ። ስለዚህ ልጆች ላይ በጣም ትኩረት ስለምሰጥ አስተዳደጋቸው፣ አጫዋታቸው በጣም ዲፕ ነው ማየው እና ልጄ ልዩ እንደሆነ ዓመት ከስምንት ወሩ አካባቢን ያወቅኩት ግን ኦቲዝም ይሆን ሌላ ጉዳይ ይሁን አላቅም። ግን ከልጆች ጋር ሲቀላቀል በጣም የተለየ ባህሪ ያለው አለቅጥ በጣም ነገሮችን ሲያስተውል ወይ ደግሞ ቀላላሉ ነገር በጣም ሲከብደው አይ ያለው ስለዚህ ጨዋታዎቹ፣ ነገሮችን የሚያይበት ነገር እንደ አቅም አይደለም አይለት እንደ ተለየ ልጅና ለምን እንደዚህ ያስባል ለምን እንደዚህ የሚጫወተው ብዬ ከማገዝ ያንን ጥሩ አቅሙን ከማበርታት ይልቅ በዛ ውስጥ መቆዘም አልቀሱ ትዝ ይለኛል። ብዙ ሀገር ስበር ያ ወንድስ ልጅ ስለሆነ መጫወቻ መኪና ነበር መገዛለ ትንንሽ መኪናዎች፣ ያው እንደ ልጅ እንዲ አድርጎ እንዲጫወት። የእኔ ልጅ ግን በሰዓቱ መኪናዎቹን ነበር የሚደረድራቸው በመስመር በከለር ለይቶ፣ ወይ በጣም በተለየ ልጅ በማይጫወትበት መንገድ። እንግዲህ ያኔ እንደዚህ በበረታ ኖሮ አሃ ዲቴል ያል ማለት ነው፣ ሶ እዚህ ነገር ላይ ማግዘው የተሻለ ይሆናል የሚል እይታ አይኖረኝም። እንደ እናት መደበኛ ልጅ እንዲሆን ስለምፈልግ ወይ የሚጫወተው ነገር እበትናለው ወይ እንደ መደበኛ ልጅ ካልተጫወት ግብዬ እታገላለው። ዚህ እንደ ወላጅ ብዙ ጊዜ የምንሰራቸው ስህተቶች ታች ላይ ባለማወቅ እነዚህ ናቸው። አዎ፣ በጣም የብዙ ወላጅ የብዙ ወላጅ ይመስለኛል ሀሳቡ። ግን ደጋግመን እንደምንለው ማወቅ ብቻ ሳይሆን መቀበል በጣም ትልቅ ነገር ይመስለኛል። ስለ መቀበል እናንሳት ይጂ እውነት ነው። ያው መቼም አዲስ ነገር በህይወት ሲመጣ፣ ሞት ምን በለው አዲስ ነገር ሲመጣ የመጀመሪያው ነገር ደስታን እውነት አይመስልም። አደባር ደስታን እንኳን ስንቀበል እውነት ስለማይመስል አላመንኩም ነው ምንለው አይደል። ወደ ለቅሶ ስትመጪ አሁን ብዙ ጊዜ ሰው ሲያለቅስ ሰምተን አላምንም አይደል ቢለው፣ መጀመሪያ እንትኑ አለማመን ነው የመጀመሪያው። ዲናይ ማድረግ የሚሉት ፈረንጆቹ ማለት ነው። እንግዲህ የግሪፊንግ ፕሮሰሱ የመጀመሪያው ፓርት ዲናይ ማረግ ነው። በፍጹም እኔ ልጅ ላይ እኔም እንደዛ ብያለሁ። ድሮ ላይ ሳስተምር እንደዚህ ትኩረት የሚፈልጉ ልጆችን ክላሴ ውስጥ ሳግዝ በጣም ነበረ ልቤ እንትን የሚያደርገው ለነዚህ ልጆች። እንግዲህ እግዚአብሔር በሰዓቱ እያመቻቸኝ ከሆነ አላቅም እና እዛ ፕሮሰስ ላይ የልጆቹን አግዣቸው ለውጥ ሲያመጡ በጣም ደስ ይለኝ ነበር። በኋላ አግብቼ ከወለድኩ በኋላ ልጄ ልዩ ፍላጎት እንደሆነ ሳቅ ቅድም እንዳልሽው መካድ በፍጹም እኔ ቤት አይመጣም አይነት ነገር። ከዛ በኋላ ወደ ንዴት ውስጥ ነው፣ ከግዜሩ ጋር ድርድር ለምን ምን አጥፍቼ አይደል። ከዛ በኋላ ለቅሶ ይመጣል። እየተቀበልነው ስንመጣ ደግሞ ወደ ለቅሶ ነው፣ ሰው አለ መፈለግ ብቻ መቆዘሙ ምኑ። ቅድም እንዳልኩት በትዳር ውስጥ ደግሞ እዚህ ጋር ልዩነት ይኖረናል። ወይ እናት ቀድማ ትቀበላለች፣ ወይ አባት ቀድሞ ይቀበላል። እናት ደግሞ በፍጹም ምንም አልሆነ ልትል ትችላለች። የግዴታ አንድ አይነት መሆን የለብንም። ሰው የራሱ ጊዜ አለው ያን የሚቀበልበት። መጨረሻ እንግዲህ አክሴፕታንስ ነው፣ የመቀበል ሂደት ላይ አሁን እኛ ያለንበት ማለት ነው። ግን አክሴፕት አድረግን ማለት ተመልሰን ወደ ኋላ እናለቅስም ማለት ግን አይደለም። ሁል ጊዜም ሕይወቱ አዲስ ነው። ስለዚህ የመቀበሉ ጉዳይ እንግዲህ በዚህ ገልጸዋለሁ። አንድ ኦቲዝም ያለው ልጅ የምታሳድግ እናት ያንን ነገር መቀበል፣ አዎ ልጄ ልዩ ፍላጎት አለው ብላ መቀበሏ ለልጇ ምንድን ነው የሚሰጠው? ምን ማለት ነው ለዛ ልጅ? እውነት ነው እናት ሰንፋ ወይ ወላጅ ሰንፎ ሳይሆን መቀበሉን የሚፈሩት፣ ከፍቅርሽ የተነሳ ከመሳሳትሽ የተነሳ እኔ ባፌ ብናገረው ይመጣበታል ብለው ስለሚፈሩ ስለሚጨነቁ ነው። ወላጅን እንጂ አንዳንድ ጊዜ ሲወቀሱ ወላጆች ብዙም ደስ አይለኝም። ለምን የትኛዋም እናት ልጇ የተለየ እንዲሆን አትፈልግም። ስለዚህ ያ ነው የመጀመሪያው ድንጋጤው እዚህ ውስጥ የሚያስገባቸው። ግን ቅድም እንዳልሹ ማወቁ ትልቁ ጥቅም ምንድነው፣ ልጆቹ ቶሎ ይታገዛሉ፣ ቶሎ ይረዳሉ። እዚህ ውስጥ በቆየን ቁጥር፣ በቆዘመን ቁጥር የልጆቻችን እድሜ ነው የሚያልፈው። በተለይ ኦቲዝም የእድገት ወደ ኋላ መቅረት ስለሆነ ጭራሽ ደግሞ ወደ ኋላ እየቀሩብን ይመጣሉ። በጣም ብዙ ወላጅ የሚቸገር የሚመስለኝ በሌላም ህይወታችን፣ የሰዎች አስተያየት ቀላል ነገር አይደል ነው? አይደል? ሰውን ንግግር ይሰብረዋልም ያነሰዋልም። ትክክል። እንዴት ቻልሹት እጂ እንዴት አለፍሽ? ይሄን የምትሰማ እናት እውነት ነው፣ ምናልባት ልቧን አይምሮዋን መንካት ከቻለ እውነት ነው። ሁሌም በህይወት እነዚህ ነገሮች ስናልፍ ሌላውን ሰው መልሰን እንድናይ ነው የሚያደርገን እንጂ ዛሬ እዚህ ላይ ስለደረሰን ተቆጥተን በርች እንጂ እንደዚህ አድርጊልንል አንችል ለምን እኔም ያለፍኩባቸውና የቆዝምኩባቸውን ጊዜያቶች በጣም አቃቸዋለውና ተስፋን መስጠቱ ትልቅ ነገር ነው። ሶ አንድ እናት በዚህ ውስጥ ሆና ረጅም ጊዜዋን ከምታጠፋ ወዲያው ወደ መፍትሄው ተገብቶ ልጆቹ ቢታገዙ ትልቅ ነገር ያመጣሉ ብዬ አስባለሁ። እውነት ነው። ይሄ አስተያየቱ የታክሲው ይሄ ልጅ ያዡ አስተማሪ፣ ቤተሰብም፣ እነዚህ እነዚህ ነገሮች ቀላል ተጽዕኖ አይደሉም፣ በጣም ከባድ ናቸው። በተለይ ላልበረታች ላወቀች ናት መጀመሪያ ላወቀች ናት ልብ የሚሰብሩ ናቸው። ቅድም እንዳልሽ ወይ ወደፊት ያስኬዳታል ወይ ሰብሮ ያስቀራታል። እኔ በጣም አስታውሳለሁ ያው የተባልኩት ነገር ብዙም ትምህርት እንደማይገፋ ብዙም እንደማይማር የሁለተኛ ልጅንም እርጉዝ ስለነበርኩኝ ትኩረት የእርግዝናዬ ላይ እንዲሆን፣ በቃ ይሄ ላይፍ ታይም ኮንዲሽን ነው። ስለዚህ ብዙ ተስፋ እንዳልጥልበት ነው የተነገረኝ። ያው ከማዘንም ወይም ድበረታም ይሁን አላቅም፣ ግን የተናገሩበት መንገድ በጣም ይሰብራል። ና ቴው ያው ስንተኛ ክፍል ነው? አስር ሆኗል። አስረኛ ክፍል ገብቷል። መደበኛ ትምህርት ቤት ነው ያለው። ግን አስረኛ ክፍል ስንል አሁንም ቢሆን እንደ አስራ ስድስት አመት ልጅ ላይሆን ይችላል። የኛ እንግዲህ ልዩ ፍላጎት ያለን ወላጆች ልጆቻችንን ኮምፔር የምናደርገው ከራሳቸው ጋር ነው። ትላንት ማን ነበር ይሄ ልጅ፣ ዛሬ ምንድን ነው ያለው? ስለዚህ ለትምህርቱ ለአስረኛ ክፍል የሚመጥን ነገር አንዳንዱን በልጦ ሊሄድ ይችላል። አንዳንዱ ወደ ኋላ ሊቀር ይችላል። ስለዚህ የትምህርት ቤት ጥሩነቱ ምንድነው? ኢንዲቪዱዋላይዝ ፕላን አይፒ ይባላል። ክሬት ይደረግና በዛ ሲስተም ውስጥ ነው የሱ ፕላን የትምህርት ፕላን የሚወጣለት። ፈተናም ሲፈተን ከስተማይዝ ሆኖ በሱ ሌቭል፣ ምናልባት ለምሳሌ እንግሊሽ የአምስተኛ አምስተኛ ክፍል ሊሆን ይችላል፣ ማት የዘጠነኛ ክፍል ሊሆን ይችላል፣ አማርኛ የአራተኛ ክፍል ሊሆን ይችላል። ስለዚህ በሱነቱ ተመጥኖ ግን የትምህርት ቤት ጓደኞቹ ግን በሱ እድሜ ያሉ ይሆናሉ ማለት ነው። ክላስ ይገባል። ከዛ ደግሞ ዋን ዋን ሲያስፈልገው ደግሞ የስፔሻል ኤጁኬሽን ዲፓርትመንት መዛ እንትናቸው ውስጥ ገብቶ ደግሞ ይሄንን ትምህርት ያገኛል ማለት ነው። እና ቅድም እንዳልሽው የማህበረሰብ አስተያየቶች ወላጆችን በጣም ይሰብራል። ቅድም ከጤናውም ሳነሳልሽ ይሄ ወይ ለህኛ ቤተሰብ ያደርግሻል ወይ ደግሞ ተሰብረሽ እንድትቀሪ ነው የሚያደርግሽ። እና ዛሬ ላይ ሳስበው ባለማወቅ ነው። ምክንያቱም እኛ ምናልባት ይሄን ልጅ ባይሰጠን ፈራጅ ልንሆን እንችላለን ግን እንደ ማህበረሰብ አንድ የ አስራ ስድስት አመት ልጅ አንድ ነገር ሲከብደው ስናይ ዴ ምክንያት ቢኖር ነው ብሎ ቆም ብሎ ማሰብ ጥሩ ነው አሁን ስለ ወላጆች አነሳን ከይነት ስለ ማህበረሰብ አነሳን ስለ ልጆቹ ጥቂት እናውራ ምንድን ነው የሚፈልጉት እንደው ስፔክትረም ነው፣ እውነት ነው። በጣም ሰፊ ነገር ነው። ያንዱ ልጅ ከአንዱ ልጅ ይለያያል። ግን ደግሞ ሁሉንም ተመሳሳይ ገጽ ላይ የሚያስቀምጥ አንድ ነገር ይኖራል ብዬ አምናለሁ። እሱ ነገር ምንድነው ቲች ምንድነው የሚፈልጉት እነዚህ ልጆች እውነት ነው እንግዲህ እንደ እናት የ16 አመት ኤክስፒሪየንስ ነው እንጂ የምናገረው እንደ ኤክስፐርት ሳይሆን እዚህ ጋር የማወራው እሱ ይበልጣል መሰለኝ አይ ግዴ የለም እሱ ይበልጣል እንዳይወቅሱ አይወቅሱ አይ እነሱም አንዳንዴ እኛን ይፈልጉናል በደም አረ በደም በደም እኔ አይ ብሊቭ እንደ ፓረንት ቤስት ቴራፒስት የለም የዛሬ አምስት አመት ግድም መጽሐፍ ጽፌ ያለው አስር ነገሮች ልጆቻችን ከኛ የሚፈልጉት እንድናቀላቸው የሚፈልጉት ነገሮች የሚል አስር መጽሐፍ አለኝ። ሶስት ላይ በጣም ብዙዎቹ ተገልጸዋል። አንደኛ የሚፈልጉት ነገር ምንድን ነው ልጅነታቸውን አለመርሳት ነው። ኦቲዝም ኖሯቸውም አልኖራቸውም፣ ልዩ ፍላጎት ይኖራቸውም አይኖራቸውም ቢያር ልጆች ናቸው። ስለዚህ ኦቲዝም ወይም ያ ልዩ ፍላጎት አንዱ መገለጫቸው ነው እንጂ ሁሉ ነገራቸው አይደለም። ይሄ ትልቁ ልናቀላቸው የሚገባ ነው። ከጩኸት ይልቅ በጸጥታ በተረጋጋ ነገር ስናወራቸው በቶሎ ይረዳሉ። ስዕላዊ መግለጫዎች፣ እዚህ ነው የምንሄደው ከማለት ይልቅ የምንሄድበትን ቦታ ማሳየት፣ እነዚህ እነዚህ ነገሮች እነሱን ህይወታቸውን ዓለማቸውን ግልጽ ያደርግላቸዋልና የማይችሉት ነገር ላይ ወር ደግሞ ወደኋላ የቀሩበት ነገር ላይ ከመታገል የሚችሏቸው ነገሮች ማለት ያስ በጣም ይሄኛው በጣም እንደግመዋለን። አንዴ አንድ ከቲጂ ጋር የማይችሏቸው ነገሮች ላይ በጣም ጉልበት ከማጥፋት የሚችሏቸው ነገር ላይ መደገፍ ወደሚለው ነው። ወደ ምሉ ፋውንዴሽን እንምጣ አስተዋውቂ። ደስ ይለኛል። እንግዲህ ምሉ ምስረታው ቤቴ ውስጥ ነው። ፕሮጀክቱ ታስታውሺ እንደነበረ አይደለ? ልጄን ቤት ውስጥ በማገዝበት ጊዜ የተጀመረ ፕሮጀክት ነው። ዛሬ እንግዲህ ስጋ ለብሶ ለብዙዎች ተደራሽ የሆነው ና ለዚህ እግዚአብሔር በጣም ክብር ይገባዋል። ምክንያቱም ነበረው ይሄንን ሲያደርግና በዚህ በማስተማር ሂደት ውስጥ ለልጄ የምጠቀምባቸው እቃዎች ያሉት ነገሮች በጣም አስቀምጣቸዋለሁ። ወደፊት ሰው ይረዳል ብዬ ግን አልነበረም። ያስተማርኩበት ነገር ቅርስ ነው ወይም ደግሞ ይሄ ከቤተሰብ የምወርሰው ነገር አለ አደለ? አባቴም እናቴም በጣም ኦርጋናይዝድ ናቸው እንዲህ አይነት ነገር ላይ ፋይሎቻችን ቤት ውስጥ ምናምን ድሮ በጣም በስም በስማችን ነው የሚቀመጠው በጣም የአንደኛ ክፍል ስዕል የወደቅኩበት ፈተና ሁሉ አለ ዜሮ ከመቶ ያገኘው። ስለዚህ እቺን ከቤተሰብ ወስጃለሁ። ስለዚህ የልጄን ዶክመንቴሽኖች በጣም በትክክል ነው ማስቀምጠው እዛ ቤቴ ውስጥ ሳግዘው ለውጥ ሲመጣ ሰው ሰው እየነገረ ልጇን እኮ ቤት ነው የምታስተምረው፣ እንደዚህ ሆኖ ላታል፣ ሱቅ መላክ ጀምሯል። እንዲህ አንዱ አንዱ እየሰማ ቤት ውስጥ መምጣት ሲጀምሩ ወላጆች እዛው ፍሪ ኮንሰልቴሽኑ ተጀመረ። እንዲህ ብታረጊ፣ እንዲህ ብትሆኝ፣ ልጅ እኮ ጸጉሩን አይቆረጥም፣ ምን አርጌ እንዴት አታልዬ ሲሉኝ እንግዲህ የራሴ ነው ተሞክሮ ነው ሁሉም ልክ ነው ማለት ሳይሆን ተሞክሮዬን ነግራቸዋለሁ። ከዛ ሞክረውት ለውጥ እንደመጣ ሲነግሩኝ እኔና ባለቤቴ እንደነግጣለን። በኋላ ይሄ ማቴሪያሎች ከየት ነው የምታመጫቸው ሲሉ በእጄ ነበር የምሰራቸው። ባለቤቴን በጣም ያግዘኛል። በሎካል ማቴሪያል ነበረ። እንግዲህ ትልቁ እድል አየር መንገድ መብረሪ ብዙ ሀገር ላይ ትሬኒንጎችን ሳይ፣ ቴራፒ የሚሰጡበትን እቃዎች ሳይ፣ አማዞን ላይ ወይ አንዱ እንትን ላይ ጉግል ገብተን ስናይ በጣም ኤክስፔንሲቭ ናቸው ሶ ያኔ ደግሞ ስራ አቁም ያለው ስለዚህ፣ ሁሉ ነገር ከማምጣት ሎካሊ ያለን፣ በካርቶን በቆርቆሮ በምን በጥፍጥሬ በእንቁላል እቃ በምን እያደረግን እንሰራቸዋለን። ማቴሪያሎች ለፋይን ሞተር የሚያገለግሉ ትምህርት መማሪያ የሚሆኑ ለሰልፍ ሄልፕ ስኪል የዚፕ መክፈቻ የውሃ መክፈቻ እነዚህ ነገሮች ሰርተን በሱና፣ ከዛ ግን እንዳልኩሽ አስቀምጣቸዋል። ስለዚህ አንዷው ላይ ስትመጣ ውሃ ቦትል መክፈት አቃ፣ በዚህ እስቲ ሞክሪ ዚፑን እኮ በጣም ታገለ። ብዙ እንደዚህ ጫማ ማሰር ምንድነው የሶፍት ቃስ ሊሞክርበት ሄደው ለውጥ ይመጣል። እንደ አለም ኔም ባለቤት ይሄ ነገር እንግዲህ ቤት ውስጥ የተጀመረ ፕሮጀክት በዚህ ደረጃ ሰዎችን ካገዘ በስፋት ደግሞ ቢደረግ ለብዙዎች ተደራሽ ይሆናል በሚለው እንግዲህ ወደ ኤንጂኦ መጣን ማለት ነውና የሱ ስራ ነው ነው ማለት የእግዚአብሔር ስራ ነው እንጂ ፕላን አድርገን እንደዚህ ይሆናል ብለንም አስበንም አናቅም። ገና ለልጃችን እንዳልተረፍን ነው የሚሰማን። በዛ ላይ የአስተዳደጋችንም አላደግ እንዴት ነው፣ በአደባባይ ወጥቼ ለልጅ ይሄን አረኩም ብለው፣ ቅድም ያልኩሽ ዘሩ ማለት ነው አይደል? ድክመት ብቻ ሳይሆን ያለብሽውንም ወጥቶ ማውራት ቀላል ነገር አይደለም በጣም እና ነውርም ይመስለኛል። እንዴት እናት ለልጅ ይሄን ሰራው ይሄን ሰራው ትላለች? ግን የእግዚአብሔርን ክብር በዚህ ውስጥ ትናገር ያለሽ አንቺ አይደለሽም ያንን የምታደርጊው። ይሄ ደግሞ እሱ ክብሩ ይገለጽበታል አንድም ሁለትም እናትን ያበረታበታል። ግን ተሸፋፍኜ ነበር የተቀመጥኩት ወግ አይመስለኝም። ይሄ ተሰራ ተብሎ እንዴት ነው እናት ሁሉ ጎበዝ ናት። ኦፍ ኮርስ ሁሉም እናት ናት። ግን እግዚአብሔር ደግሞ አንዳንዴ አንዴ እንግዲህ እሱ በመረጠው ነገር ይሆናል ብዬ አስባለሁና እንግዲህ ምስረታው ይሄን ይመስላል። መቼም መንገድ ይለያያል። እናት አይደለም ህይወት መስመር ልዩ ልዩ ነው። የ እንግዲህ የኦቲዝም ነገር ስርዓትም ያስፈልገዋል። ስርዓት ማለት በሀገር ደረጃ በማህበረሰብም እንዳው ቢልልን በማህበረሰብም ደረጃ ትክክል። በጣም የሚገርሙሽን የውጭ ሀገር ኤክስፔሪየንሶች የውጭ ሀገር ልምዶች ንገሪኝ እስኪ፣ እንዳው ምናልባት መቼ እንደምንደርስባቸው ባይታወቅም፣ ግን መድረሳችን ስለማይቀር ነው ዛሬ ብለን ካሰብም ይመጣል። በተግባር ከእግዚአብሔር ጋር እያሳዩ መሄድ ነው። ያው እንደ እንደ ማህበረሰብ መልካም ልብ ያለን ብዬ አስባለሁ። ኢትዮጵያንስ ግን ባለማወቅ ብዙ የምንሰራቸው ስህተቶች አሉ። ሶ ሌላው ሀገር ላይ ስትጂ እንግዲህ ኢንክሉዥን ብርቅ አይደለም እነሱን ማሳተፍ። እኛ ገና አዌርነስ እያልን ነው ምን ጮሁ። እዛ ደግሞ ከዛ አልፈው ለማህበረሰብ ያላቸውን ነገር የሚያበረክቱበት አጋጣሚዎች አግኝቻለሁ፣ አይቻለሁ። ትልልቅ ሱፐር ማርኬቶች ላይ እነዚህ ሰዎች ሲሰሩ አይቻለሁ። በተለይ ቅድም እንዳልኩሽ በጣም ይሄ ዲቴል የማየት እና ነገሮችን ኦርጋናይዝ የማድረግ እንትን አላቸው እና ይቀጥሯቸዋል። እንዲህ አይነት ቦታዎች በሳ ላይ እነዚህ ልጆች አይዋሹም። የተሰጣቸውን ስራ አርባ አመት ስሩ ብትያቸው ይሰራሉ። ለምን ሩቲን በጣም ስለሚወዱ፣ እንደውም ከዛ መስመር መውጣት ነው የሚከብዳቸው ስለዚህ እንደ ድርጅት ባለቤት በጣም ያ ድርጅት ተጠቃሚ ነው የሚሆነው እነዚህ ልጆች በመቅጠሩና እንዲህ እንዲህ አይነት ነገሮች አይቻለሁ። ዳውን ሲንድሮም ያላቸውም ልጆች ይሄ የሽቶ መሸጫ ስቶሮች ውስጥ በር ላይ በጣም ባብሊ ስለሆኑ ዌልካም ሲያደርጉ እና እንደ ማህበረሰብ እነሱ ጋር ይሄ ነገር ብርቅ አይደለም። አንድ ኦቲዝም ያለው ልጅ ስራውን ከጨረሰ በኋላ የራሱን መገለጫ ቢያደርግ ወይ እጁን ቢያራግብ ወይ ራሱን ቢያወዛውዝ ለእነሱም ዞር ብሎ የሚያየውም የለም። እኛ ሀገር እንግዲህ የሚከብደው እናትም ሆነን እጅ እንዲ ያታርግ የምንለው ያ የምንታየው ነገር አዲስም ነገር ስለሆነ እንግዲህ በፊትም ይኖራል አሁን ስለወጣን ልበላ ያ ነገር ይከብዳል። ግን ስራቸውን እስከሰሩ ድረስ ያን ትልቅ አቅማቸውን እስከሰጡ ድረስ ማንነታቸውን መቀበል አለብን። እንግዲህ ዘንድሮም እንግዲህ በየአመቱ ኤፕሪል ላይ የዓለም ኦቲዝም ቀን ይከበራል። በአሁኑ ደግሞ እኛም ተሰብስበ ልናከብር የምናስበው ሁልጊዜም ያንን ልዩነት እንደ ውበት ማየት አለብን፣ አደለ? አክሰፕቲንግ ዘ ዲፍረንስ ያቀላል፣ አደለም? ትክክ ትክክ፣ አክሰፕቲንግ ዘ ዲፍረንስ አደለ? ልዩነታችንም መቀበልና ውበትም ስለሆነ እንትን ማለት አለብን። አንዱ የጎደለው አንዱ ይሞላዋል፣ አንዱ የሞላው አንዱ እንትን ያደርጋልና ከሱ አንጻር ይሄንን ማህበረሰብ እንደ ሀገርም ከትምህርት ቤት ምክንያቱም ቅድም እንዳልነው ህጻናት ሆኖ አይቀሩም፣ ትልልቅ ያድጋሉ አይደለ። ያንን ዲግኒፋይድ የሆነ ላይፍ ሁሉም ሰው ዲዘርቭ እንደሚያደርግ እነዚህም ልጆች ዲዘርቭ ያደርጋሉ። እነዚህም ሰዎች ያድጋሉ፣ ይሸመግላሉ፣ ያን ላይፍ ዲዘርቭ ያደርጋሉ። ስለዚህ አሁን ላይ መጀመር አለበት። ቆይተናል፣ እድሜያቸውም ሄዶብናል። ግን በትምህርት ቤት ደረጃ ይሄንን የቅጥር ፕሮሰስ ከትምህርት ቤት ጀምሮ ሌላው ሀገር ላይ አስራ አራት አመት ምናምን ሲደርሱ ያዘጋጇቸዋል ምን ላይ ነው ሄ ጎበዝ ኮምፒውተር ነው እንደዚህ ማድረግ ነው ማስተካከል ነው። ከዛ ጀምሮ እያበቋቸው ይመጡና በኋላ ላይ ትምህርት የገፋው ወደ ዩኒቨርሲቲ እንዲሄድ በትምህርት ደግሞ ወደ ኋላ የቀሩትን ደግሞ ወደ ቮኬሽናሉ እንዲገቡ ያደረጓቸዋል። እና አሁንም ልጅ ትምህርት ቤት ላይ አብረን የምንሰራው ይሄን ነው ማብቃት። ናታንንና እሱን የመሰሉ ልዩ ፍላጎት ያላቸውን ልጆች ከአሁኑ ከልጅነታቸው ጀምሮ ያንን ነገር አውቆ ማብቃት ከዛ እንደ ሀገር ደግሞ ሀገር መረከብ መቻል አለበት። ያ ሲስተም ቢኖር ኖሮ ሰውም ከዚህ ሀገር ተነስቶ ጥሎ ባይሄድ ይመርጣል። ስንት ጠቃሚ ሰው ሊያው ትክክል አይደለም። እዚህ ቢሆኑ የስንት ሰው ልብ የሚደግፍ። እውነት ነው። አንቺን ሲያዩ በእርግጠኝነት ብዙ እናቶች ይጽናናሉ። ሌላው ቀርቶ ይሄንን ቃለ መጠይቅ የሚያይ ቤተሰብ እንደ ሆነ ነገር እየሰጠ ነው እንዳለ አምናለሁኝ። ያወራነው ነገር ከጉዳዩ ትልቅነት አንጻር እንዴ በጭልፋ ሊሆን ይችላል። ለመሰነባበቻ ምንድን ነው ማለት የምትፈልጊው? በተለይ ለወላጆች። እውነት ነው። በጣም ሰፊ ቢሆንም ግን ትልቁ ነገር አዲስ ነገር ሲመጣ በህይወት ከባድ ነው። ያን ደግሞ አይደለ? ሁሌም እውነት ነው። ብዙ ሰዓት ሳንቆይበት ወደ መፍትሄው መሄድ፣ ሳውራው ቀላል እንዳልሆነን እኔም ላልፌበት አቀዋለሁ ግን የመጀመሪያ ተጠቃሚ ልጆቹ ስለሚሆኑ እኛም የአእምሮ ሰላም ስለምናገኝ ከእድገት ወደ ኋላ ሲቀሩብን ባለሙያ ጋ ወስዶ ማሳየት። ከዛ ያው እንደ ሀገር ብሱ ብዙ እንደዚህ አይነት ተቋማት መስፋፋት አለባቸው ብዬ አስባለሁ። ኦኬ ታወቀ። ከዛስ በኋላ ያችናት የት ሂድ? ይሄ ደግሞ ከባዱ ነገር ነው። ትምህርት ቤት ፍለጋው፣ ሴንተሮች ፍለጋው። በጣም ውስን ነን፣ እናቶች ነን። በአብዛኛው ደግሞ ይሄንን ያደረገው ነፍሷን ይማር ወይዘሮ ዘሚ ራሄል ነህሚያ እናቶች ከጭንቀታችን የተነሳ ነው። ይሄ ተቋምና እንደ ሀገር ሊደገፍ ይገባል። አይምሮ ጤና ላይ ብዙ ትኩረት አልተሰጠበትም። በተለይ ኦቲዝም ደግሞ በጣም ስለዚህ የቁጥሩ አለመታወቅ ይመስለኛል ነገሩንም ወደኋላ ያደረገውና ሌላው ሀገር ላይ እንግዲህ ዳታው አለ፣ ወደኛ ሀገር ስንመጣ ግን ዳታውም የለም። ስለዚህ ትኩረቱም እንግዲህ እኛም ደግሞ ይሄ ሪሰርች እንትኑን በደንብ ማጠናከር ያስፈልገናል። ስለዚህ ተደጋግፎ የተሞከረ ቅድም እንዳልሺው የህይወት ተሞክሮ ስላለ መንግስትም እዚህ ላይ በደንብ አሻራውን ቢጥል እነዚህ ልጆች የሚገባቸውን ላይፍ ይኖራሉ ብዬ አስባለሁ። እንደ እግዚአብሔር ቀዳሚው ማን እንደሆነ አናቅም፣ ግን እስከ መጣን ድረስ የሰው ልጅ በደስታ ነው መኖር ያለበት፣ ልዩነት ይኖረው አይኖረው እክል ይኖረው አይኖረው እንደ ሂውመን ራይት ይሄ ሁሉ ነገር ዲዘርቭ ያደርጋልና ታሪክ የሚሆንበት ቀን ነው የሚናፍቀኝ። አይደል ልዩነት ብርቅ መሆኑ መደነቃችን መደንገጣችን የሚያቆምበት እምነት ነው፣ እምነት ነው። ምክንያቱም እግዚአብሔር የሚሳሳት አምላክ ስላልሆነ፣ አሜን ለሱ በጣም አሜን እንላለን። በፋና ቀለማት እንግዳችን ዛሬ ከትዕግስት ኃይሉ ጋር ነው ቆይታ ያደረግነው። ትዕግስት ኃይሉ እናውን እናትናት እንደዚሁም የምሉዕ ፋውንዴሽን መስራችና ስራ አስኪያጅ ናት። ከኦቲዝም ጋር የተያያዙ ጉዳዮችን ትሰራለች። ስለዚህ ዛሬ ቆይታችንን በዚህ አድርገናል። ትጂ በጣም አመሰግናለሁ። በጣም አመሰግናለሁ፣ በዚህ ቁም ነገር ካንቺ ጋር መቀመጥ ለኔ መታደል። ቲንክ ዩ። ደስ ብሎኛል በጣም እኔም እንደዚሁ ማየት። ቲንክ ዩ ስለጋበዛችሁኝ እኔ ነው። እሺ የተወደዳችሁ ተመልካቾቻችን አሁንም ቆይታችንን እንቀጥላለን። በያላችሁበት የሰላም ሰላም ቀን እንዲሆንላችሁ እንመኛለን። እናመሰግናለን።